ከግድያ ያስመለጠው ብላቴና ሰላም ጤና ፍቅር በረከት ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን። አሁን ላይ እጅግ በጣም ገናና ስም ያለው ፕሬዚዳንት ኢብራሂም ትራኦሬ አንድ የግድያ ሙከራ ተሞክሮበት ነበር። በእርግጥ ከ18 እስከ 21 የሚሆኑ የግድያ ሙከራዎች እንደተሞከሩበት ይታወቃል። ይሄኛው ግን በጣም እጅግ በጣም አስገራሚ ስለሆነ ይህንን ጉዳይ ልናጋራችሁ ወደ እናንተ መተናል። እንግዲህ ለአፍሪካ እንደሚታወቀው ብዙ ጊዜ አፍሪካ እድለኛ አይደለችም። በገዛ ልጆቿ የተበዘበዘች፣ በገዛ ልጆቿ ቁልቁል እየሄደች ያለች አህጉር ናት አፍሪካችን፣ ኢትዮጵያችንን ጨምሮ ማለት ነው። እና አንዳንድ ጊዜ ግን እንደዚህ አይነት ትንታግ የሆኑ ወጣቶች ለሀገር ሲነሱ ደግሞ ማለት አጥቂያቸው ከውጭም ከውስጥም ባንዳዎች በጣም በርከት ያለ አደጋ እንደሚደርስባቸው እናም ደግሞ እንደ ኢብራሂም ትራኦሬ ያሉ ሰዎች ደግሞ ብቅ ባሉበት ጀንበር ማግስት እንደሚያጠፏቸው ይታወቃል። እና ኢብራሂም ትራኦሬም እንግዲህ ከዚህ አንጻር የሚጠበቅ ነው። አፍሪካ ለአፍሪካውያን ብሎ ስለተነሳ ከፍተኛ የሆነ ውጥረት ውስጥ ነው አለም ያለችው በሱ የተነሳ በተለይ ደግሞ ምዕራባውያን ማለት ነው። እና ከቀኝ ግዛቶች ሀገሩን ለማላቀቅ ያደረገው አካሄድ፣ አሁን ደግሞ አፍሪካ ለአፍሪካውያን ተዋት ብሎ የተነሳበት ንቅናቄ በጣም ድንጋጤን ስለፈጠረባቸው ጠንከሌት እሱን ለመግደል ነው የሚማስኑት ማለት ነው። እና ይሄ መረጃ ደግሞ ምን ያህል እነሱ ላይ ጫና እንዳሳደረ የሚመለከት ስለሆነ ለእናንተ ይመጠናል ብለን ስላሰብን ይህን መረጃ ልናደርሳችሁ ወደናል። አብራችሁን ስለምትሆኑ ከወዲሁ እጅግ አድርገን እናመሰግናለን። መረጃውን አክሱም ቲዩብሬሮ ማንጸግ ያደርሳችኋል። ሰና ቆይታ ይሆንላችሁ። ኢብራሂም ትራኦሬ ይሉታል ተራ ፖለቲከኛ አይደለም። እሱ የወጣቶችና የተጨቆኑ ህዝቦች ድምጽ ሆኗል። በንግግሮቹ በአፍሪካ አንድነትና ሉዓላዊነት ላይ ያለው እምነት ቀልብን ይማርካል። በ2025 በሞስኮ በተካሄደውም የድል ቀን ሰልፍ ላይ ትራኦሬ ስለ ናዚዝም ተሸንፎ ስለ አፍሪካ ነፃነት ተናግሯል። ማሰቃየት፣ ብዝበዛ አንቀበልም ብሎ የምዕራባውያንን ጣልቃ ገብነት በግልጽ እየተቸ ድንቅ መሪ ነው። ይህ የእሱ መልእክት በአፍሪካ ወጣቶች መካከል እንደ እሳት ተቀጣጥናል ከሳሄል እስከ ሞስኮ ትራኦሬ የህዝብ ልብ መግዛት ችሏል ታዲያ ይህንን ሰው እንዴት ላያጠፉት ይችላሉ በ2025 መጀመሪያ ላይ ቀኑ እንደ ማንኛውም ቀን ፀሐያማ ነበረም የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራኦሬ በኦጋዶን ከተማ ውስጥ ወደ አካባቢያዊ ገበያ ጉብኝት ሊያደረጉ ሄዱ ይህ ጉብኝት ከህዝብ ጋር ቁርኝትን እንዲሁም ቅርበትን ለመፍጠር ነበረም የአካባቢው ነጋዴዎችን ለመደገፍ የሀገሪቱን ኢኮኖሚ ለማሳደግ በሚል መልካም ፍላጎ ለመለኮት እየተደራጀ ነበር። ትራኦሬ እንደ ህዝብ ወዳድ መሪ ብዙ ጊዜ እንደዚህ ያሉ ተራ የገበያ ጉብኝቶችን በማድረግ ይታወቃሉ። ይህም ከህዝቡ ጋር ያላቸውን ቀጥተኛ ግንኙነት የሚያሳይ ነው። በገበያ ሲዘዋወሩ ፕሬዚዳንት ትራኦሬ ከአንዲት መልካም አዛውንት ማንጎ ተሰጥቷቸው ነበረ። ይህች አዛውንትም በአካባቢው በተገኘው መረጃ መሰረት በክብርና በፍቅር ይህንን ስጦታ እንደሰጠች ይታመናል። ትራኦሬ ማንጎውን ተቀብለው ለመብላት ሲዘጋጁ ግን ማንጎውን ከአፋቸው ላይ አንድ ብላቴና እየጮኸ መጥቶ ዘሎ እንደወረወረው ይነገራል። በዚህ ቅስፈትም ይሄ ትንሽ ወንድ በድንገት ወደ ፕሬዝዳንቱ ማንጎ ዘሎ ከአፋቸው ላይ ያስጠጉትን ያስተላቸዋል። ይህ ድንገተኛ ተግባርም የፕሬዚዳንቱን ህይወት አድኗል። ምክንያቱም በኋላ ሲመረመር ማንጎ በመርዛማ ንጥረ ነገር መበከሉ ተረጋግጧል። ነገር ግን አሮጊቷ ኢላማናት ወይ ሳውቃ የሚለው እስካሁን ድረስ በመረጃ ባይረጋገጥም አብዛኞቹ ግን ኢላማ ተደርጋለች ነው። የደህንነት ቡድኑ ወዲያው ጣልቃ ገብቶ ምርመራውን ጀመረ። የልጁ ተግባር በአንዳንድ ወሬዎች መሰረት በተፈጥሮ የተነሳሳ ምናልባት የልጅነት ድፍረት፣ እሱንም ከመውደዱ የተነሳ እየተከታተለው እንደነበር ይነገራል። ድፍረት ወይ ደግሞ አጋጣሚ ሊሆን ይችላል፣ ደግሞ የማይሉም አሉ። ምክንያቱም ይህ ልጅ ደግሞ ልጅ ስለሆነ ማንም አይከታተለውም። ነገር ግን የእሱን ህይወት ሴቭ ለማድረግ የሚፈልጉ ሰዎች ስር ነበር ይባላል። ሆኖም አንዳንድ ምንጮ ልጁ ስለ ማንጎ አደጋ ቀድሞ ሊያውቅ ወይም ደግሞ በአንድ ሰው መመሪያ ሊሆን እንደሚችል ጠቁመዋል። በዚህ ጉብኝት ወቅት ፕሬዚዳንት ትራኦሬ ቀላል፣ ለህዝብም ተደራሽ የሚመስል አለባበስን ለብሰው ነበረም። እንደ አንዳንድ ምንጮች እርሳቸው ነጭ ሸሚዝ እና ጥቁር ሱሪ ለብሰው ነበረም። አንዳንዴም በቀላል ጃኬት እንደሚያጌጡት እናም ቀኑን ቀለል አድርገው እንደሚውሉ ይህም ቀን ቀለል አድርገው ሊውሉት በወጡት ቀን ነበረም። ይህ አለባበሳቸው ከመደበኛ የፕሬዝዳንትነት ልብስ ይልቅ ቀላልነትና ከህዝቡ ጋር መቀራረብን ያንጸባርቃል ይላሉ። አብዛኞቹ እሱ ህዝብን ይመስላል ይሉታል። ይህ የትራኦሬ ባህሪ እንደ ህዝብ መሪ ያለውንም ምስል ያሳያል። መሪም ብቻ ሳይሆን ጠባቂ መሆኑንም ያመለክታል ይላሉ ስላለባበሱ የሚሰጠው ሀሳብ የግድያ ሙከራው በጥንቃቄ የተዘጋጀ ይመስላል። የመልካም አዛውንቷ ሚና ግልጽ አይደለም። እሷ በቀላል መልካም ፍላጎት ማንጎውን ሰጥታው ሊሆን ይችላል፣ ይህ በወንጀል ውስጥ ተጠቃሚ ሆና ሊሆን ይችላል የሚሉትም ደግሞ አንዳንዶች አሉ። ሚዛን የሚደፋው ግን አሮጊቷ እዚህ ውስጥ እጇን የለባትም የሚለው ነው። ማንጎ በመርዛማ ንጥረ ነገር መበከሉ የታለመ እቅድ እንደነበረ ግን በምርመራ ተደርሶበታል። የትንሹ ልጅ ድንገተኛ ጣልቃ ገብነትም የዚህን እቅድ መሰናክል አስከትሏል። እናም የደህንነት ቡድኑ ፈጣን ምላሽ ተጨማሪ አደጋን አስቀርቷል። የ2023 የቦምብ ሙከራውን ስንመለከት በኦጋዴኑ በተካሄደ ህዝባዊ ስብሰባ ወቅት በፕሬዚዳንቱ ተሽከርካሪ አቅራቢያ ቦምብ ተቀምጦ ነበረ። ነገር ግን የስለላ መረጃ ቀድሞ ተገኝቶ ቦምቡን አክሽፏል። ይህ ክስተት በአካባቢው ታጣቂ ቡድኖች የተቀነባበረ ሊሆን እንደሚችል ተገምቷል። እናም ትራኦሬ በዚህ ክስተት ተነሳሽነት የደህንነት እርምጃዎችን አጠናክረዋል። 2024ም በተኩስ ጥቃት የግድያ ሙከራ ተካሂዶበታል። በአንድ የክልል ጉብኝት ወቅት የፕሬዝዳንቱ መኪና በተኩስ ጥቃት ተበሳስቷል፣ ነገር ግን በጥይት መከላከያ ተሽከርካሪ ተጠብቀው ምንም ጉዳት አልደረሰባቸውም። በዚህ ክስተት ወቅት ትራኦሬ በተረጋጋ ሁኔታ ለህዝቡ መልእክት አስተላልፈዋል። ፍርሃት አያሸንፈንም በማለት የህዝቡን መንፈስ ከፍ አድርገዋል። 2024 የሞስኮ ንግግርን እንመልከት። በሞስኮ በተካሄደው ዓለም አቀፍ መድረክ ትራኦሬ ስለ አፍሪካ ሉዓላዊነትና የኒዮ ኮሎኒያሊዝም መጥፋት ኃይለኛ ንግግር አድርገዋል። ይህም በአፍሪካ ወጣቶች መካከል ታላ መነቃቃትን ፈጥሯል። ይህ ንግግራቸው በማህበራዊ ሚዲያ ላይ በሰፊው ተጋርቶ ትራኦሬ የአፍሪካ አንድነት ምልክት አድርጎታል። የሽብር መቀነስን ስንመለከት የትራኦሬ ስኬቶች፣ በትራኦሬ አመራር ስር በቡርኪና ፋሶ የሽብር ጥቃቶች በከፍተኛ ሁኔታ ቀንሰዋል። የብሔራዊ ሰራዊቱን አቅም በማጠናከርና የውጭ ወታደራዊ ኃይልን በማስወገድ የሀገሪቱን ደህንነት በከፍተኛ ሁኔታ አሻሽሏል። የኢኮኖሚውን ማደግ ስንፈተሽ ትራኦሬ የተፈጥሮ ሀብቶችን ብሔራዊነትን በማስፈንና ከሩሲያ ከቻይናና ሌሎች አጋሮች ጋር ትብብር በመፍጠር የቡርኪና ፋሶ ኢኮኖሚን እድገት እንዲታይ አድርገዋል። በተለይ የወርቅና የማዕድን ሀብቶች በሀገር ውስጥ ተጠቃሚነት ላይ ትኩረት ተሰጥቷል። የሳሄል ጥምረት 2025። ትራኦሬ ከማሊና ኒጀር ጋር በመተባበር የሳሄል መንግስታትን ጥምረት መሰረተም። ይህም የአፍሪካ አንድነትን ለማጠናከር ታላቅ እርምጃ ነበረ። ይህ ጥምረት በክልሉ ያለውን የፖለቲካና የኢኮኖሚ ተጽዕኖ አጠናክሯል። ታዲያ ይህ ነገር ምዕራባውያንን እንዴት አያስደነግጣቸውም ትላላችሁ? ኢብራሂም ትራኦሬ በ2022 ወደ ስልጣን ሲመጣ ይሰጣል። ነገር ግን መንገዱም ቀላል አልነበረም። ከመጀመሪያው ቀን ጀምሮ በሽብርተኝነትና በፖለቲካ ተቃውሞ የተከበበ ነበረ። በተለይ በ2023 የተካሄደው የግድያ ሙከራ የእሱን ጽናትና ቆራጥነት ለዓለም አሳይቷል። በዋግዶን ከተማ በነበረው የተደራጀ ጥቃትም ትራኦሬ በጥቂት ሴኮንዶች ልዩነት ከሞት ተርፏል። እንዳንዳንድ ምንጮች የውጭ ኃይሎች ይህን ሴራ ደግፈው ይሆን የሚል ጥርጣሬ እስከ ዛሬ ይነሳል። ግን ትራኦሬ ተስፋ አልቆረጠም። በዚያው ምሽት ለቡርኪና ፋሶ ህዝብ በቀጥታ ተናግሮ ለነጻነት መታገላችንን አናቆምም ብሏል። ይህ ድፍረት ነበር። ሰላም ዓለምን ያስገረመው ምዕራባውያንን ደግሞ ተስፋ ያስቆረጠው እሱ የአፍሪካ ኮከብ ነው ሲሉ ያሞካሹታል። ከግድያ ሙከራዎች ተርፎ ቡርኪና ፋሶን ከተርምስ ወደ ተስፋ የመራ እሱ ኢብራሂም ትራኦሬ ነው። አልበን የሚማርክ አእምሮን የሚቀሰቅስና ታሪክን የሚጽፍ መሪ ነው ይሉታል። ዛሬ ላይ ይህ ሰው በእጅጉ ይወራለታል። እንደምንስ የሰው ልጅ 21 ጊዜ ከግድያ ሞት ሊተርፍ ይችላል? ኢብራሂም ትራኦሬ ከተመረዘ ማንጎ እስከ ቦምብና ጥይት ህይወቱን ለመንጠቅ የተወረወሩ ያጻዎች ናቸው። በርካቶችን እያሰጋ ያለው ቀጣዩ ሙከራ ምን ይሆን? ማን ይሆን የሚያደርገው? የት ይሆን የሚከሰተው? የሚሉ አሳሳቢ ጥያቄዎች ናቸው። የግድያ ሙከራዎቹ መሰናክል መፈተሽም ግድ ነው። ጠንካራ የደህንነት አሰራር፣ የፕሬዚዳንቱ የደህንነት ቡድን ከፍተኛ ስልጠና ያለው ሲሆን ማንኛውንም ስጋት በፍጥነት ለመከላከል ዝግጁ ነው። የህዝቡን ድጋፍ እንፈትሽ። ትራኦሬ በህዝቡ ዘንድ ተወዳጅነት ያለው መሪ ነው። ይህም በአካባቢው ነዋሪዎች መካከል ያለውን የመረጃ ፍሰት ያፋጥናል። ሁሉም አይኖች ስለ ኢብራሂም ትራኦሬ አይርገበገቡም። የሚተኙት በአንድ አይናቸው ነው። የስለላ አውታረ መረቡ የቡርኪና ፋሶ መንግስት በአካባቢ ያሉ ታጣቂ ቡድኖችን ለመቆጣጠር ጠንካራ የስለላ መረብን የገነባ ነው። በቡርኪና ፋሶ ውስጥ ያሉ የተለያዩ ታጣቂ ቡድኖች በተለይም በምዕራባውያን የሚደገፉ የትራኦሬን መንግስት ለመጣል ተደጋጋሚ ጥቃቶችን አድርሰዋል። ትራኦሬ በተደጋጋሚ ግድያ ሙከራዎች ኢላማ የሆነበት ዋና ምክንያት ከእርሳቸው የፖለቲካና የኢኮኖሚ ፖሊሲዎች ጋር የተያያዙ ናቸው ጸረ የኢምፔሪያሊዝም አቋም ትራኦሬ የምዕራባውያንን ጣልቃ ገብነት በመቃወም የሀገሪቱ ሉዓላዊነት ለማስጠበቅ ቁርጠኛ የሆኑ ፕሬዝዳንት ናቸው። ይህ ከአንዳንድ ምዕራባውያን ኃይሎች ጋር ከፍተኛ የሆነ ግጭትንና ቅራኔን ፈጥሯል። የሀብት ብሔራዊነትን ትራኦሬ የቡርኪና ፋሶ የተፈጥሮ ሀብቶችን በመንግስት ቁጥጥር ስር ለማስቀመጥ ጥረት ያደረጉ መሪ ናቸው። ይህም የውጭ ኩባንያዎችን ጥቅም ስለነካ ጸጉራቸውን አስነጭቷቸዋል። የአካባቢ ታጣቂዎች በቡርኪና ፋሶ ውስጥ ያሉ የተለያዩ ታጣቂ ቡድኖች በተለይም በምዕራ አረባውያን የሚደገፉ የትራኦሬን መንግስት ለመጣል ተደጋጋሚ ሙከራ የሚያደርጉ ናቸው። ኢብራሂም ትራኦሬ ስልጣናቸውን የተረከቡት በ2022 ነበረ። በመፈንቅለ መንግስት የቡርኪና ፋሶ መሪ የሆኑትም በዚህ ጊዜ ነበረም። ይህም ከቀድሞ መሪዎች የተለየ ፖለቲካ አቅጣጫን በመምራት ስማቸው እንዲነሳ ያደርጓል። ትራኦሬ በተለይም በጸረ ኢምፔሪያሊዝም እና በአፍሪካዊ አንድነት አቋማቸው ይታወቃሉ። እርሳቸው የቡርኪና ፋሶን ከውጭ ተጽዕኖ ነፃ ለማድረግና የሀገሪቱን ሀብት ለህዝቡ ጥቅም ለመዋል ቃል ገብተዋል። ይህ አቋማቸው ብዙ ደጋፊዎች ቢያስተማምናቸው፣ በተመሳሳይ ጊዜ ደግሞ በምዕራባውያን ኃይሎች እና በአካባቢ ያሉ ተቃዋሚዎች መካከል ጠናቶችን ፈጥሯል። ብዙዎች ታዲያ ኢብራሂም ትራኦሬ የቡርኪና ፋሶ ብቻ ሳይሆን የአፍሪካ ተስፋ ነው ይሏቸዋል። ከግድያ ሙከራዎቻቸው እስከ ዓለምን የሚያንቀጠቀጠው ስኬቶቻቸው የእሳቸው ታሪክ ለወጣቶች መነሳሳት ነው። ኢብራሂም ትራኦሬ ለመሆኑ ለምን እንደዚህ ተወዳጅ ሆነ ብለንም ማንሳታችን አይቀርም። እሱ ከህዝቡ ጋር ይኖራል። በቀላል ልብስ፣ በተግባቢ አነጋገር እናም በተራ ሰዎች መካከል መታየት በ2025 በሞስኮ ዩኒቨርሲቲ ከተማሪዎች ጋር ባደረገው ውይይት ስለ አፍሪካ ልማትና የወጣቶች ሚና ተናግሯል። የእሱ ቅንነት ግልጽነትና ለህዝቡ ያለው ፍቅር ነው ቀልባችንን ያሸነፈው፣ ይላሉ አፍሪካውያን። እሱ እንደ አባት፣ እንደ ወንድም እናም ደግሞ እንደ መሪያችን እናየዋለን። ስለዚህ ኢብራሂም ትራኦሬ የቡርኪና ፋሶ ብቻም ሳይሆን የአፍሪካ ተስፋ ነው ብለው ይላሉ። ትራኦሬ ቡርኪና ፋሶን ወደ አዲስ ዘመን መርቷል። በእሱ አመራር ስር የሽብር ጥቃቶች በከፍተኛ ሁኔታ ቀንሰዋል። ብሔራዊ ሰራዊቱን አጠናክሯል። የውጭ ወታደራዊ የሆኑ ጣልቃ ገብነቶችን አስወግዷል። ከሩሲያ ከቻይና እና ከሌሎች አጋሮች ጋር አዲስ የትብብር መንገ ነገሮችን ፈጥሯል። በ2025 ትራኦሬ የሳህል መንግስታትን ጥምረት በመደገፍ ከማሊና ኒጀር ጋር ተባብሮ የአፍሪካ አንድነትን ለማጠናከር አሊገባ መሪ ነው። ከሁሉ በላይ ደግሞ የቡርኪና ፋሶ ወጣቶች በትምህርትና በስራ እድል በማበረታታት አገሩን ወደ ብልጽግና መምራት የቻለ መሪ ነው። ለመሆኑ ኢብራሂም ትራኦሬን መግደል ወይ ደግሞ ከስልጣን ማንሳት የሚፈልጉት ሀያላን እነማን ናቸው ስንልም እንፈትሻለን። ትራኦሬ በቡርኪና ፋሶ የምዕራባውያንን ወታደራዊ ጣልቃ ገብነት አይፈልግም ልግም በተለይ የፈረንሳይ ኃይሎችን በመቃወምና ከሀገር በማስወጣት የታወቀ ነው። እንዲሁም የምዕራብ አፍሪካ ኢኮኖሚያዊ ማህበረሰብ አንዳንድ አባላትን በመተቸትና ከምዕራባውያን ድጋፍ የሚያገኙ ቡድኖችን በመወንጀል ቅር ሊያሰኝ ይችላል። ከሩሲያ ጋር ያለው ጠንካራ ትብብር፣ ለምሳሌ በሞስኮ የድል ቀን አከባበር ላይ መገኘቱ ምዕራባውያን መንግስታት እሱ እንደ ስጋት እንዲመለከቱት አድርጓል። የጂኦ ፖለቲካል ፍላጎቶችን ደግሞ ስንፈተሽ ቡርኪና ፋሶ በሳሄል ክልል ውስጥ ስልታዊ ጠቀሜታ ያለው አገር ነው። በተለይ ደግሞ በማ የማዕድን ሀብትና በጸረ ሽብርተኝነት ጦርነት ውስጥ ትራኦሬ የምዕራባውያንን የማዕድን ቁጥጥርና ወታደራዊ መገኛዎችን በመቃወም እንደ አሜሪካና ፈረንሳይ ያሉ ሀገራት ያላቸውን ፍላጎት ሊጎዳ ይችላል። እንደ አንዳንድ ዘገባዎች ትራኦሬ ምዕራባውያንን በሀገር ውስጥ ያላቸውን ተጽዕኖ ለመቀነስና የሀገራቸውን ሀብት በራሳቸው ለመቆጣጠር እንቅስቃሴ ማድረጉ አንዳንድ ኃይለኛ መንግስታት እር ተሰኝተው ጸጉራቸውን እንዲነጩ እንዲሁም ደግሞ እሱ ላይ ትኩረት እንዲያደርጉ አድርጓቸዋል። ትራኦሬ በምዕራባውያን የሚደገፉ ታጣቂ ቡድኖች ላይ ጦርነት አውጇል ተብሎ ተዘግቧል ተዘግቧል። ይህም እንደ አሜሪካ ወይም ደግሞ ፈረንሳይ ያሉ ሀገራትን በተዘዋዋሪ ሊያበሳጫቸው ይችላል፣ በተለይ እነዚህ ሀገራት በሳሂል ክልል የራሳቸውን የጸረ ሽብርተኝነት እስትራቴጂዎች ካሏቸው። በተለያዩ ዘገባዎች መሰረት ትራውሬ ከምዕራባውያን መንግስታት በተለይ ደግሞ አሜሪካና ፈረንሳይ ጋር በተያያዘ ቅር መሰኘቱ ይነገራል። ይህም በሱ ፓናፍሪካ እናም ጸረ ኢምፔሪያሊስት አቋም ምክንያት ነው። ነገር ግን እነዚህ መንግስታት በቀጥታ እንደ ተግባራዊ የግድያ ሴራ አድራጊዎች የሚጠቁም ነገር እስካሁን ድረስ በግልጽ ባይታይም ከጀርባ ግን እነሱ እንዳሉ የታሪክ ተንታኞች ይናገራሉ። እናንተስ ውድ ቤተሰቦቻችን ስለ ኢብራሂም ትራኦሬ የሚሰማችሁ ምንድን ነው? በሀሳብ መስጫው ላይ ኮመንታቸውን አስቀምጦልን፣ አብራችሁን ስለነበራችሁ እጅግ አርገን እናመሰግናለን። በቀጣይ ደግሞ መረጃ እስከምንገናኝ ቻው፣ ቆዩልን።